ሰላም ሰላም፣ እንዴት ናችሁ? ውድ የወገኛ ተረክ ተከታታዮቻችን፣ ዛሬ የፍልስፍና ሀሳብ እናነሳለን። እንደምታውቁት ኃይለ ጊዮርጊስ ማሞ ወይም ጲላጦስ ጥበብ በሚሉ ርዕሶች ተከታታይ መጻሕፍትን ለንባብ በማብቃት ሰዎች ስለ ፍልስፍና ያላቸውን አረዳድ ለመቀየር ጥረት አድርጓል። በእነዚህ መጻሕፍቶች ውስጥ የተለያዩ ፈላስፋዎችን ሀሳቦች በሚገባና ልንረዳው በምንችለው መልኩ ወደ አማርኛ በመመለስ ትልቅ አስተዋጽኦ አበርክቷል። ከኃይለጊዮርጊስ ማሞ ወይም ጲላጦስ ጋር የተዋወቅንበት የመጀመሪያው መጽሐፍ ጥበብ ቁጥር አንድ ነው። ከዚህ መጽሐፍ ላይ ለዛሬ የሶቅራጥስን ፍልስፍናዎችና ታሪኩንም አያይዘን ወደ እናንተ እናቀርብላችኋለን። ስለምትከታተሉን፣ አስተያየት ስለምትሰጡን፣ እንዲሁም ደግሞ ሰብስክራይብ በማድረግ ቤተሰብ ስለሆናችሁ ሁላችሁንም ከልብ አመሰግናለሁ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በዚሁ አጋጣሚ እጋብዛለሁ። መልካም ቆይታ። ጥበብ ቁጥር አንድ ኃይለ ጊዮርጊስ ማሞ ወይም ጲላጦስ። ማሰብ ባትችል ማሰብ እንደምትችል እወቅ። ሰውን እንዲያስብ ልታደርገው ባትችልም ማሰብ እንደሚችል ልትነግረው ግን ትችላለህ፣ የሚለው የጥንታውያን ፈላስፎች አባባል የዚህ ጸሐፊ እምነትና መሠረት ነው። እነሆም የፍልስፍናውን ዓለም ጉዞ አሃዱ ብለን ለመጀመር ማሰብ እንጀምራለን። ማሰብ ለመጀመር ስንነሳ ደግሞ ማሰብ አስጀምሮ ያላስጨረሰንን ሰው ሕይወት ማየት የግድ ይሆናል። ስለ መልኩ አስቀያሚነት በዘመኑ የነበሩ ሰዎች እንደ ጻፉት ከሆነ እሱን አይቶ የማይስቅ አልነበረም። ትልቅ መላጣ ጭንቅላት፣ በላዩ ላይ ትንሽ ፊት፣ ረዥምና ቅጥ ያጣ ጺም ወዘተ የእሱ ውበት መገለጫዎች ነበሩ። የጓደኞቹ የቀልድ ምንጭ የእሱ ፊት ቢሆንም እሱም ስለ ራሱ ፊት ተጨማሪ ቀልድ እየፈጠረ አብሮ ይስቅ እንደ ነበር ከታሪኩ እንረዳለን። አባቱ ድንጋይ ጠራቢ፣ እናቱ ደግሞ የልምድ አዋላጅ ነበሩ። ይሄ ሰው ከድህነቱም በላይ ሥራ ፈት ነበር። የሚስቱንና የሦስት ልጆቹን ሕይወት ለማኖር ይበቃል የሚለውን ያህል ከሠራ በኋላ ቀሪ ጊዜውን የሚያሳልፈው በማውራት ነበር። ሁለተኛ ሚስቱ የነበረችው የዛንታፔ አስቸጋሪ ባህሪ ሰውየው አብዛኛውን ጊዜ ከቤቱ ርቆ እንዲውልና እንዲያመሽም የራሱን ድርሻ አበርክቷል። ሰውየው በሚስቱ ላይ ያለው ትዕግስት የሚገርማቸው ጓደኞቹ ምን ነው ትዕግስት በዛ በማለት ሲጠይቁት ትዕግስት ጥሩ ነው፣ እሳትን መታገስ የቻለ በብርድ ውስጥ መኖር ይችላል ይላቸው ነበር። ከእንቅልፉ በማለዳ ተነስቶ ቁርሱን በፍጥነት ይበላና ወጥቶ ይሄዳል። የሚሄደው በየአደባባዩ ከሚሰበሰቡት ሰዎች ጋር ለማውራት አሊያም ከመሰሎቹ ጋር ለመከራከር ነበር። የሰውየው ክርክር አስቀድሞ ሌሎቹ ጠቢባን ስላላነሱት ብሎም ፈጽሞ ስላላሰቡት ነገር ነበር ስለ ሰው አንድ ወቅት የአቴና ጠባቂና ገዢ ከፍተኛ ሹመት ሰጠ። ይህ ሹመት የአቴናን ሰዎች በሙሉ ያስገረመና ያስደነገጠም ነበር። ከአቴና ሁሉ ካሉ ጠቢብ የሚል ሹመት የተሰጠው ሰው በዚያች ከተማ የሚታወቀው በሥራ ፈትነቱና በክርክር ወዳድነቱ ነበር። በሹመቱ የተገረመው የአቴና ሕዝብ ገዢው እንዴት ይህን ከፍተኛ ሹመት ሊሰጠው እንደቻለ ሲጠይቁት እኔን ከአቴና ሰዎች ሁሉ ጠቢብ የሚል ሹመት ያሰጠኝ ጠቢብነቴ ሳይሆን የገዢውን አላዋቂነት ያወኩ ብቸኛው ሰው በመሆኔ ነው በማለት መልሷል። ይህ የአቴና ብቻ ሳይሆን የምድራችን ጠቢብ ሰው ሶቅራጥስ ነው። እውቀትን ሰባኪ የነበረው ጠቢቡ ሶቅራጥስ የናዝሬቱ ኢየሱስ ከአራት መቶ ዓመት በኋላ መጥቶ በየመንደሩና በየአደባባዩ እየዞረ ፍቅርን እንደ ሰበከ ሁሉ እሱም በየዞረበት ስለ ሎጂክ ሰበከ። ሶቅራጥስ በሚያስተምርበት አደባባይ ተገኝቶ የሰማ ማሰብ ባይችል ማሰብ እንደሚችል አውቆ ይሄድ ነበር ይላሉ የታሪኩ ጸሐፊዎች። አንድ ወቅት ሶቅራጥስ በአቴና ከተማ ሲዘዋውር በአንዱ አደባባይ ጠቢብ ሰው ቆሞ ስለ ጽናት ከሬጅ ሲያስተምር ቁጥሩም የበዛ ሕዝብ ሲሰማው አስተዋለ። ከሕዝቡም ጋር ተቀላቅሎ የጠቢቡን ሰው ንግግር ማዳመጥ ጀመረ። ነገር ግን ብዙም ሳይቆይ ድምፁን ከፍ አድርጎ በመጮህ ጠቢቡን በጥያቄ አቋረጠው። ንግግርህን በማቋረጤ ይቅርታ ይደረግልኝና ጽናት ስትል ምን ማለት እንደሆነ ብትነግረኝ አለው። ጽናትማ ጠላት እየቀረበ ቢመጣም አንተ ግን ከቦታ ሳትነቃነቅ መጠበቅ ነው በማለት ጠቢቡ መለሰ። ነገር ግን ዕቅድ ከሽፎ መሸሽ ቢኖርብስ አለ ሶቅራትስ። በእርግጥ በዚያን ጊዜ ጽናት ሌላ ይሆናል፣ ቦታን ይዛ አትቆይምና ጠቢቡ መለሰ። ስለዚህ ጽናት ከቦታ ለመነቃነቅ ወይንም ከቦታ መሸሽ ማለት ካልሆነ ታዲያ ጽናት ምንድን ነው? ሶቅራትስ ጠየቀ። ያ ጠቢብ ሰው በሕዝቡ ፊት እግሩ መንቀጥቀጥ ጀመረ። ሶቅራትስ ወይ ፈተንከኝ፣ አሁን ሳስበው በትክክል ጽናትን የማውቀው አልመሰለኝም አለ። እኔም አላውቀውም አለ ሶቅራትስ። ነገር ግን ጽናት አእምሮውን ከመጠቀም የተለየ ነገር አይመስለኝም። የተለየ ቢሆን ደግሞ ይደንቀኛል። ይህም ማለት በማንኛውም አደጋ ውስጥ ብትሆን ትክክለኛውን ነገር ብቻ ማድረግ ከቻልክ ያ ጽናት ነው በማለት በንግግሩ ላይ ያከለበት። እንዲያውም የጽናት ትክክለኛ ትርጉሙ እሱ ነው በማለት በአደባባዩ ከተሰበሰቡት አንዱ ጮኸ። ሶቅራጥስ ወደዚያ ሰው ዙሮ ተራመደና እንዲህ አለ። እንግዲያ ውስ ጽናት ማሰብ እንደሚገባ ማሰብ ነው በሚለው ትርጉም ለጊዜውም ቢሆን ብንስማማስ፣ የጽናት ተቃራኒው ደግሞ አእምሮን በስሜት እያስገደዱ መንዳት ነው ብንልስ በማለት ጠየቀ። ወደ ሶቅራጥስ ፊቱንም ልቡንም አዙሮ ይሰማ የነበረው ህዝብ መስማማቱን ገለጸ። ሶቅራጥስ ጠቢቡም ተስማምቶ እንደሆነ ለማወቅ ቁሞበት ወደ ነበረው ከፍታ ፊቱን አዞረ። ጠቢቡ ግን አልነበረም። ከሶቅራጥስ በፊት የነበረው የፍልስፍና ዓለም አትኩሮትና እምነት በተፈጥሮ ላይ የተመሠረተ ነበር። በቴለስ መሪነት በጥንታዊቷ የግሪክ ከተማ ማልተስ ላይ ያቆጠቆጠው ፍልስፍና የማንኛውም እውነታ ምንጩ ውሃ ነው ብሎ ተነሳ። ሌላው ነገር ሁሉ ከውሃ መጣ ነው ነገሩ። በመቀጠል የቴሌስ ተማሪ የነበረው አኔክስ ማንደር ደግሞ የእውነታ ሁሉ ምንጭ አፔሮን ነው አለን። አፔሮን ምንድን ነው ሲባል እኔም አላውቀውም ሆነ መልሱ። የእሱ ተማሪ አኔክስ ማነስ ደግሞ እውነት የመጣው ከአየር ነው አየር ባይኖር አሁን ለዓይናችን እውነት ሆነው የምናያቸው ዛፍ፣ ድንጋይ፣ ሰው ባልኖሩ ነበር አለ። እንዲህ እያሉ ብዙዎችም እያመኑበት የሄራክሊተስ ዘመን ላይ ደረሱና እሱም የእውነታ ሁሉ ምንጭ እሳት ነው አለን። እነዚህና መሰል እምነቶች ለዘመናት ሲታመኑባቸው ኖሩና ሶቅራጥስ ላይ ደረሰ። እንግዲህ ለዘመናት የሰው ልጅ ስለ እውነታ የነበረውን እሳቤና እምነት የገለበጠው ይህ ሰው ነው። ለሶቅራጥስ እውነታ የሰው ልጅ አእምሮ ሆነ። የእኔ ጉዳይ ሰው እንጂ ድንጋይ፣ አየር፣ አፈር፣ ዛፍ ወይም ውሃ አይደለም የሚለው ሶቅራጥስ እሱን የሚያስጨንቁ ጥያቄዎች ሰው ምንድን ነው? መልካምና መጥፎ ሰውስ ማነው? ሰው በራሱስ ምን መሆን ይችላል? የሚሉት ነበሩ። የመልካምነት መሰረቱ እውቀት፣ የክፋት መሰረቱ ደግሞ አለማወቅ ናቸው የሚለን ሶቅራጥስ የእውቀት መጀመሪያ አለማወቅን ማወቅ ነው፣ ማወቅ ደግሞ ከማሰብ ይጀምራል ብለዋል። ለዚህም ነው የግሪክ ጠቢባንና አዋቂዎችን በጥያቄው ሲፈታተናቸው መልስም እያሳጣ ሲያሳፍራቸው የኖረው ሶቅራጥስ ሲናገር ከብዙ ጠቢባን ጋር ስነጋገር የሚገርመኝና የሚያሳዝነኝ እናውቃለን በሚል ሐሳብ የመኮፈሳቸው ሳይሆን አላዋቂነታቸውን አለማወቃቸው ነው። እኔ አለማወቄን የማውቅ ሰው በመሆኔ በእነሱ መካከል እንደ ታላቅ ጠቢብ ተከበርኩ ብሏል። እንደ አይነቶቹን ሰዎች ዕለት ዕለት በጥያቄው ሲፈታተናቸው ይውል ነበር። ስለዚህ ሰው ስብዕናና ዕውቀት ተቀንጭቦ ከዛሬ አርባ ዓመት በፊት ታትመው ከወጡ ሪደርስ ዳይጄስ መጽሔቶች ላይ የቃረምኩትን ልበትን። አንድ ቀን አንድ መምህር ወደሱ እሱ ሊተዋወቀው መጣ። ሶቅራጥስም ሰውየው መምህር መሆኑን ሲረዳ ለመሆኑ ለተማሪዎችህ አንዳች እውቀትህን ከማካፈልህ በፊት የራስህን አላዋቂነት ተገንዝበሃል? በማለት ጠየቀው። ከፍ ያለ ከበሬታ ለሶቅራጥስ የነበረው መምህርም በእርግጥ ምንም እንደማላውቅ አውቃለሁ በማለት መለሰ። እንግዲያስ ለተማሪዎች ሂድና ይህንኑ ንገር አለው። አለማወቄን ስነግራቸው ጥለውኝ ቢሄዱስ በማለት ጠየቀው። ያን ጊዜ ነፃ ስለምትሆን እዚህ መተት እማላለህ በማለት መለሰለት። በሌላ ጊዜ ደግሞ በዘመኑ ከሚከበሩትና ከሚፈሩት የግሪክ ባለሥልጣናት ከአንዱ ጋር በመንገድ ተገናኝተው ባለሥልጣን ሁኜ ሳለ ባለሥልጣን የመሆን ትርጉሙ ግን እስካሁን አልገባኝም በማለት ሶክራትስን ለጠየቀው ጥያቄ እንዲህ በማለት መለሰለት ባለሥልጣን ማለት የራሱን ፍላጎት መቆጣጠር የማይችል ነገር ግን የሕዝቡን ፍላጎት መቆጣጠር የሚፈልግ ሰው ማለት ነው። ለሶቅራጥስ የዚህ ዓለም ችግር ሁሉ ምንጭ አላዋቂነት ወይም ኢግኖራንስ ነው። ስለዚህም ብቸኛው መፍትሄ ደግሞ እውቀት ነው። ችግሩ ግን እውቀት እንዴት ይገኛል? የተገኘው እውቀት ትክክለኛ እውቀት መሆኑንስ እንዴት እናውቃለን? ለመሆኑ እውቀት ሰጪውስ ማን ነው? በማለት ይጠይቃል። አንድ ቀን በመንገድ ላይ እየተዘዋወርኩ ጠቢብ ሰው መፈለግ ጀመርኩ እግሬ እስኪነቃ በአቴና ጎዳና ሙሉ ቀን ዙሪያ ያገኘኋቸውን ሰዎች ብጠይቃቸው ሁሉን እናውቃለን ነበር፣ አለማወቁን የሚያውቅ አንድ ሰው ሳላገኝ ወደ ቤት የተመለስኩ በማለት ሶቅራጥስ ሐዘኑን ይገልጻል። የግሪክ ሰዎች እኔን እጅግ ጠቢብ ቢያደርጉም እኔ ደግሞ የማውቀው አለማወቄን ነው። አለማወቄን ማወቅ ብቻም ሳይሆን አውቃለሁ ብዬም አስቤ አላውቅም በማለት ስለ ራሱ ይናገራል። የብዙዎችን ጠቢባን ምንም አለማወቅ ለማሳወቅ የሞከረው ይህ ሰው ከወዳጆቹ በላይ ያተረፋቸው ጠላቶች እጅግ የበዙ ነበሩ። ለመሆኑ ጠላቶቹ ለምን በዙ? እንዴትስ አጠፉት? አንድ ቀን ሶቅራጥስ ዘወትር ወደሚያስተምርበት አደባባይ በማለዳ ወጥቶ ቆመ። የአቴና ሕዝብ እንደ ልማዱ የሶቅራጥስን ትምህርት ለመስማት በዙሪያው ከበበው። እሱ ግን ዐይኑን አንድ ቦታ መሬት ላይ ተክሎ በሐሳብ ሂዷል። ሕዝቡ መጠበቅ ጀመረ። አንድ ሰዓት ሁለት ሰዓት ስድስት ሰዓት ግማሹ ለምሳው መበተን ጀመረ። የሶቅራጥስ ዐይኖች ግን ከተተከሉበት፣ አካሉም ከቆመበት አልተነቃነቀም። መጨረሻው ምን ይሆን ብሎ በዙሪያው ተሰብስቦ የሚጠብቀው ሕዝብ በጉጉት ማማጥ ጀመረ። ለምሳው የሄደውም ተመልሶ በዙሪያው ክምችቱ በዛና፣ መጨረሻውን የሚጠብቀው ቁጥር ጨመረ። መምሸት ሲጀምርና ግማሹ ወደ ማደሪያው መበተን ሲይዝ መጨረሻውን ሳላይ አልሄድም ያለው ደግሞ በአዳሩ ቆርጦ መጠበቁን ያዘ። ታሪኩን ለማሳጠር ሶቅራጥስ በዚያ ሁኔታ 24 ሰዓት ሞላው። በዙሪያው የተሰበሰበው ህዝብ አብዛኛው ቆሞ በዋለበት ቦታ እየተቀመጠ እንቅልፍ ይዞት ይሏል። መጨረሻውን ለማየት እጅግ ጓጉተው ያደሩት ጥቂቶች ደግሞ በንቃት አፍጥጠው ሲከታተሉ ሶቅራጥስ ከጭንቅላቱ ነቅነቅ አለና አንድ ነገር እንዳገኘና እንደተረዳ ፈገግ ብሎ መራመድ ጀመረ። በሁኔታው ከተገረሙት አንዱ ተከተለውና አንድ ቀንና አንድ ሌሊት ሙሉ የምንጠብቀው አንተን ነበር ለመሆኑ ምን ስታደርግ እንደነበር ልትነግረን ትችላለህ በማለት ጠየቀው የሶቅራጥስ መልስ አጭር ነበር እያሰብኩ ለዚህም ይመስላል አብርሃም ኮፕላን ደ ኒው ወርልድ ኦፍ ፊሎሶፊ በሚለው መጽሐፉ ሶቅራጥስ ፍልስፍናን ከተሰቀለችበት ደመና አውርዶ ገበያ መሃል ጣላት። ገበያተኛው ግን አሁንም የሚፈልጋት ከደመናው ውስጥ ነው ብሏል። ሰው ከእንስሳ የሚለየው በማሰቡ ነው የሚለው ሕግ ለሶቅራጥስ ቦታ የለውም። ምን ነው ቢሉ ማሰብ የለየው ሰውን ከእንስሳ ሳይሆን ሰውን ከሰው ነው ይለናል። ለግሪክ አማልክት ሕዝቡ የሚሰግደው ስለሚያምንባቸው ሳይሆን ማሰብ ስለማይችል ነው ይል ነበር። በተለይም ከፕሌቶ ጀምሮ ተከታዮቹ የነበሩትን በሙሉ በዚህ እውቀት ሊያጠምቃቸው ተነሳ። ሰው በውስጡ ያለውን ብቃት ቢረዳ አሁን ያለበት ቦታ ባሳፈረው ነበር። ማሰብ የሚችለው ፍጡር ማሰብ ለማይችሉት አማልክት እንዴት ይሰግዳል? በማለት ጠይቆ ለመሰዋት ያበቃውን ሎጂክ በተከታዮቹ ልብ ውስጥ ዘራ። ይህ ትምህርቱና አስተሳሰቡ በአቴና ወጣቶች ዘንድ መወደድና መከበርን ቢያተርፍለትም በአቴና ሽማግሌዎች ግን ከመጠላት ብሎም ከመጥፋት አላተረፈውም። አማልክቶቻችን ተሳደበ፣ አዋረደን፣ የወጣቶቹን ልብ በከንቱ ትምህርቱ በከለ፣ ወዘተ የሶቅራጥስ ወንጀሎች ሆኑ። በተለይም ደግሞ በሶፊስቶች ዘንድ ከፍተኛ ጥላቻን አተረፈ። ለሶፊስቶች መልካም ወይም መጥፎ ሐሰት ወይም እውነት የለም በምድር ላይ ከተሳካልህ አንተ እውነተኛና መልካም ሰው ነህ ስኬትህ በማንኛውም ወንጀል ላይ የተመሠረተን ቢሆን ለሶፊስቶች ቁም ነገሩ መጨረሻ ላይ ተሳክቶልሃል ወይ ነው ይልቁንም ሶፊስቶች አስተማሪነታቸው ለሀብታሞች ብቻ ስለነበር ነበር የአቴና ሀብታሞችና አዛውንቶች በሶቅራጥስ ላይ ውንጀላ ሲጀምሩ ከፍተኛ እገዛ ማድረጋቸው ይታወቃል። ለምሳሌ የአቴና አማልክት ስለ ቅድስና የነበራቸውን እሳቢ አስመልክቶ ከጊዜው ጠቢባን ጋር ሶቅራጥስ ያደረገውን ምልልስ የእሱ ደቀ መዝሙር ፕሌቶ ከጻፈው በኋላ ሌንኩፐር ኩፐር ፕሌቶ ዘ ኮሌክትድ ዲያሎግስ በማለት ያሰፈረውን እንመልከት። ሄራሊተስ እግዚአብሔር ቅድስናን ይወዳል፣ ተቃራኒውን ደግሞ ይጠላል። ሶቅራጥስ፣ ይህን አባባላችሁን ራሱን እንፈትነው። አንድ አምላክ ወይም ሰው ይሄን ብያለው ስላለ እንቀበለዋለን ወይስ እንፈትነዋለን? ሄራሊተስ፣ ብንፈትነውም ይህ ቃል ዘላለማዊና ትክክል ነው። ሶቅራጥስ፣ አንድን ነገር ቅዱስ ነው የምንለው አማልክት ፈትነውት ቅዱስ ስለሆነ ነው ወይስ ቅዱስ ነው ስላሉ። ሄራሊተስ አባባልን አብራረው ሶቅራጥስ ቅድስናውና እሱን የሚሸከመው የተቀደሰው ሁለት አካል ናቸው። የሚታየውና የሚያየው አካል አሁንም ሁለት ነገሮች ናቸው። እንዲሁም የሚመራውና የሚመራ ሁለት ናቸው። በእነዚህ ሁሉ ሁለቱ ነገሮች እንዴት እንደሚለያዩና ልዩነታቸውም ይገባቸዋል። ሄራሊተስ። አሁን ይገባናል። ሶቅራጥስ፣ በዚሁ መንገድ ማፍቀር አንድ ነገር ሲሆን መፈቀርም እንዲሁ ሌላ ነው። ሄራሊተስ፣ ትክክል። ሶቅራጥስ፣ አንድ ነገር የሚታየው በሌላ አካል ለመታየት ስለሚችል ሳይሆን ነገር ግን ሌላ አካል ስላየው ነገሩ ሊታይ ቻለ። ወይም አንድ ነገር ተመሪ የሆነው ነገሩ በራሱ ተመሪ ስለሆነ አይደለም፣ ነገር ግን መሪ ስላለው ነገሩ ተመሪ ሆነ ወይም አንድ አካል ሸክም የሆነው በራሱ ሸክም ስለሆነ አይደለም፣ ነገር ግን ተሸካሚ ስላለው ነገሩ ሸክም ሆነ። ይህ ማለት አንድ ውጤት በራሱ ላይ የመጣበት አካል ውጤቱ የራሱ ሳይሆን ምክንያት ስላለው ነው። ውጤት የሆነ ነገር በራሱ ውጤት አያመጣምና። ሄራሊተስ፦ ትክክል። ሶቅራጥስ፦ በዚህ ከተስማማን አንድ ነገር ሲፈቀር የተፈቀረው አካል ወደ ሌላ ነገር ይለወጣል። ሄራሊተስ አይለወጥም። ሶቅራጥስ እንግዲህ አንድን ነገር የሚያፈቅሩት ሰዎች ያፈቀሩት በራሱ የሚፈቀር ስለሆነ አይደለም፣ ነገር ግን ተፈቃሪ ያደረገው በሌሎች መፈቀሩ ነው። ሄራሊተስ የግድ ነው። ሶቅራጥስ ስለ ቅድስናስ ምን ትላላችሁ? እንደ እናንተ ክርክር ቅድስና በአማልክት ሁሉ ዘንድ የተፈቀረ ነው። ሄራሊተስ ትክክል። ሶቅራጥስ፣ በራሱ ቅዱስ ስለሆነ ወይስ በአማልክት ስለተፈቀረ? ሄራሊተስ፣ በራሱ ቅዱስ ስለሆነ። ሶቅራጥስ፣ እንግዲያውስ ቅዱስ ስለሆነ እንጂ የተፈቀረው ስለተፈቀረ አይደለም ቅዱስ የሆነው። ሄራሊተስ፣ ይመስላል። ሶቅራጥስ፣ ወይስ ቅድስና በአማልክት ዘንድ ተወዳጅና አስደሳች ስለሆነ ተፈቀረ ማለት ነው? ሄራሊተስ እሱም ጥርጥር የለውም። ሶክራትስ ስለዚህ ቅዱስ ነገር ቅዱስ የሚሆነው አማልክት ስለሚወዱት እንጂ በራሱ ቅዱስ ስለሆነ አይደለም። አሊያም በአማልክት የተፈቀረው ቅዱስ አካልና ቅድስና ሁለት የተለያዩ አካል ናቸው ማለት ነው። ይህማ እንዴት ሊሆን ይችላል? መጀመሪያ በተስማማነው መሰረት ቅዱስ የሆነው ነገር የተፈቀረው በራሱ ቅዱስ ስለሆነ እንጂ ስለተፈቀረ ቅዱስ አልሆነም። ሄራሊተስ ትክክል። ሶቅራጥስ ነገር ግን አሁን የማየው አማልክት በቅድስና ደስ የሚላቸው ስላፈቀሩት ነው ወይስ ቅድስና በራሱ ተፈቃሪ ስለሆነ? ሄራሊተስ ሁለተኛው ትክክል ይመስላል። ሶቅራጥስ እንዲህ ከሆነ ቅድስና በራሱ ምክንያትም ውጤትም ነው ማለት ነው። ሄራሊተስ ትክክል። ሶቅራጥስ ታዲያ የሚታይ የሚኖረው የሚያይ ስላለ ከሆነ፣ ተመሪ የኖረው መሪ ስላለ ነው ካል ሸክም ያለው ተሸካሚ ስለኖረ ከሆነ በዚህ ምግ ከተስማማን፣ በራሱ ምክንያትና ውጤት የሆነውን የሚታይም የሚያይም የሌለውን ቅድስናን አማልክት እንዴት አዩት? ሄራሊተስ ይሄ ከባድ ፈተና ነው። ሶቅራጥስ ከመሰረቱ አንድ ነገር በራሱ ምክንያትም ውጤትም ሊሆን እንዴት ይችላል? አንድ ነገር የሚፈቀረው የሚያፈቅረው ሲኖረው ከሆነ ነገሩ በራሱ ተፈቃሪ ሳይሆን የተፈቀረ ነገር ነው ማለት ነዋ። የሶቅራጥስ እነዚህና መሰል ፈተናዎቹ የግሪክ አማልክትን አራክሷል፣ የወጣቶቹንም ልብ አበላሽቷል በሚል ክስ ተመሰረተበት። ሶቅራጥስ በአቋሙ ኢአማኒ አልነበረም። የብዙ አማልክትን መኖር ግን የሚነቅፍ በአንድ አምላክም መኖር የሚያምን ነበር። አንድ ማለዳ ከቤቱ ወጥቶ ወደ አደባባይ ሲያመራ በሱ ጉዳይ የፍትህ ወንበር ተዘርግቶ ምን እንፍረድበት ሲባባሉ ተመለከተ። ብዙም አልተደነቀም። ከእነዚህ ሰዎች ከዚህ በላይ አልጠብቅም በማለት ወደሚያስተምርበት አደባባይ አቀና። በማግስቱ አምስት መቶ አባላት ያሉት የዳኞች ችሎት ተቋቋመና ሶክራትስ ጉዳዩን እንዲያስረዳ ተጠየቀ። የወጣቶቹን ልብ አልበከልኩም። የእኔ ሥራ እውነትን መፈለግ ብቻ ነበር። በፍለጋውም እንዲያግዙኝ ያስተማርኳቸው እኔን የምትከሱኝ ጥፋተኛ ሁኜ ሳይሆን የእናንተን አላዋቂነት በመግለጤ ነው። የእናንተን አላዋቂነት የገለጥኩት ደግሞ ስለምጠላችሁ ሳይሆን ከፍ ላደርጋችሁ ስላሰብኩ ነበር። አንድ እውነት ግን አለ። ሰው ሳያስብ ከሚኖር እያሰበ ቢሞት ይሻለዋል። እንደ እናንተ ከመኖር እንደ እኔ መሞትም እጅግ የተሻለ ይመስለኛል። ይሁንና ሰው ለመልካምና ለክፉ ሊፈረድበት ይችላል እንጂ እንዲሞትና እንዲኖር ሊፈረድበት አይገባም። እኔን ብትገድሉኝ በራሳችሁ ላይ ትልቅ ስህተት ሰራችሁ። ምክንያቱም እኔ ብሞት አንዳች ስህተት አልፈጸምኩም። እናንተ ግን እኔን በመግደል ወንጀለኞች ትሆናላችሁ፣ በማለት ተናገረ። ችሎቱ በድምፅ ብልጫ ሞት ፈረደበት፤ ይኸው ፍርድም ተነገረው። ሶቅራጥስም ለእኔ ሞት ከሁለት ነገሮች አንዱ ነው። የመጀመሪያው ወደ ዘላለማዊ ዝምታ ውስጥ መግባት ወይም ሁለተኛው ወደ ሌላ ዓለም መሸጋገር ነው። ለእኔ ሁለቱም ማስደሳች ነው። ወደ ዘላለማዊ ዝምታ ብገባም እንደናንተ የሚረብሸኝ አይኖርም። ወደ ሁለተኛው ዓለም መሸጋገር ከሆነ እርግጠኛ ነኝ በዚያ ጥላቻ፣ ቅናት፣ ስድብ፣ ብሎም አሁን እናንተ እንደምታደርጉት የሞት ፍርድ የለም አለ። አስገዳዮቹም ወስደው አሰሩት። ከመገደሉ አንድ ቀን በፊት የእሱ ደቀ መዝሙር የነበረው ፕሌቶ ገንዘብ ሰብስቦ ለጠባቂዎች ጉቦ ለመስጠትና እሱን ለማስመለጥ እየሞከረ እንደሆነ ነገረው። ሶቅራጥስም በዘመኔ ሁሉ ለሕግ እንደኖርኩ አሁንም ለእሷ ለመሞት እንደተዘጋጀው ታውቃለህ። ሕግን ገድዬ እኔ ነፃ ከመሆን እኔ ሙቼ ሕግ ነፃ ትሁን በማለት የፕሌቶን ሐሳብ ሳይቀበለው ቀረ። ለዚህም ነው የሶቅራጥስ ተከታዮችና አድናቂዎች ማሰብ ሳይችሉ እንደ ካሊባን ዙፋን ላይ ከመቀመጥ በኦኒ ቤት እንደ ሶቅራጥስ እያሰቡ መኖር ይሻላል የሚሉት። በማግስቱ መርዝ የያዘው አስገዳይ ወደ ሶቅራጥስ ቀረበ። መርዙን ትጠጣና በእግርህ መንቀሳቀስ ትጀምራለህ። ከትንሽ ሰዓታት በኋላ እግርህ መያያዝ ይጀምራል። ያን ጊዜ እግርህን በያዘ ቦታ በጀርባተኛና ፊትን በልብስ ሸፍን፣ በቅጽበትም ትሞታለህ አለው። ሶቅራጥስም መርዙን ተቀበለ። ከመጠጣቱ በፊት ለአስገዳዩ የመጨረሻውን ቃል ተናገረ። እኔ ወደ ሞት አንተ ደግሞ ወደ ሕይወት እየሄድን ነው። የትኛው ይሻላል? እግዚአብሔር ያውቃል። መርዙን ጠጣ።